እቃ ከአረብ ሀገር ይዛችሁ መምጣት አይጠበቅባችሁም። አንዳንድ እቃዎች እዛ ከምትገዟቸው እዚህ ብትገዟቸው የተሻሉ እቃዎች አሉ ማለት ነው። በፍጹም እነዚህን እቃዎች ወደ ኢትዮጵያ ይዛችሁ እንዳትመጡ። እንዲሁም ደግሞ ዩቱበሮች ወደ ኢትዮጵያ ስትመጡ ይዛችሁ መምጣት ያሉባችሁ ነገሮች፣ ለናንተ ለስራችሁ የሚያግዟችሁን ነገሮች እነግራችኋለሁን። እስከ መጨረሻው ድረስ መከታተላችሁን እንዳትረሱ። አሰላሙ አሌይኩም ወረህመቱላ ወበረካቱ። ውድና የተከበራችሁ የመዲ ቲዩብ ቤተሰቦች እንዴት ናችሁ? በጣም ጣትቻለውኝ። አልናፈኳችሁም እኔ ግን በጣም ነው የናፈቃችሁኝ፣ ማለት ነው። በእርግጥ ብዙ አይደለም አንድ አስር ቀን ምናምን ጠፍቻለሁ። ነገር ግን እኔ እናንተ ጋር በየቀኑ ስለምመጣ ሳምንት በጣም እኔ ብዙ ነው ማለት ነው፣ በጣም ናፍቃችሁኛል። ነገር ግን መጥፋቴ ዝም ብሎ አይደለም፣ ብዙ አዳዲስ ነገሮችን ወደ እናንተ ይዤ ለመምጣት አስቤ ያለው ማለት ነው። እንዲሁም ደግሞ ቻሌንጅ ቻሌንጅ ቻሌንጅ ለእኔም ለራሴም የሚሆን ቻሌንጆችን ለመጀመር አስቤ ያለው ማለት ነው። በዚህ አመት ብዙ የምንቀይራቸው ነገሮች አሉ ማለት ነው። ስለዚህ ቻሌንጁንም በቀጣይ ቪዲዮ ምነግራችሁ ይሆናል። ከኔ ጋር ቻሌንጁን መቀላቀል የምትፈልጉ ካላችሁ ትቀላቀላላችሁ ማለት ነው። ምን አይነት ቻሌንጅ ነው ምናምን ነገር የምትሉ ካላችሁ ቀጣይ ቪዲዮ ላይ ጠብቁኝ ማለት ነው። ዛሬ ግን ይዤላችሁ የመጣሁት በፍጹም ወደ ኢትዮጵያ ይዛችሁ መምጣት የለሉባችሁ እቃዎችን፣ እንዲሁም ደግሞ ዩቱበሮች እኛ ዩቱበሮች ምን ይዘን ብንመጣ አሪፍ ነው ዩቱብ ለመስራት ብላችሁ ጠይቃችሁ ነበር፣ የሆነ ሰዓት ስለሴሱንም መልሰላችኋለሁ። የመጀመሪያው ወደ ኢትዮጵያ እቃ ስትልጉ፣ ካርጎ ስታደርጉ፣ ሁሉም ነገር ከዛ ይገዛል ማለት አይደለም። ወደ ኢትዮጵያ ስመጣ እውነቱን ስነግራችሁ ምንም የቀረኝ የለም፣ ማንኪያ፣ ሾካ፣ ብርጭቆ ምናምን ነገር ይ ለ ቻለው ማለት ነው አብዛኛው ዘጠና ፐርሰንቱ የሚሆነው በጣም ጠቅሞኛል። ከውጭ ሀገር እቃ ይዤ በመምጣቴ አንድም ቀን ተጸጽቼ አላውቅም። ግን ምን አለ እነዚህን ይዣችሁ ባልመጣሁኝ ይህንን ይህን እኮ እዚሁ ሀገሬ መግዛት ይችል ነበር፣ ይህን ለምን ገዛሁኝ ከዛ ከገዛሁት ይልቅ የተሻለ ነገር እዚሁ ሀገሬ ላይቼ አይ ምን አለ ይህንንማ የሆነ ሰው ነግሮኝ ቢሆን ብዬ የምላቸውን እቃዎች እነግራችኋለሁ ማለት ነው ቪዲዮውን እስከ መጨረሻው ድረስ መከታተላችሁ እንዳትረሱ። ለመዲ ቲዩብ አዲስ ከሆናችሁ ደግሞ መዲ ቲዩብን ሰብስክራይብ በማድረግ በየተሰብ መሆናችሁ እንዳትረሱ ማለት ነው። መጀመሪያው በፍጹም ይዛችሁ ባትመጡት የሚመክራችሁ ብርጭቆ ነው ማለት ነው። የውሃ ብርጭቆ፣ የተለያዩ ብርጭቆ የተባሉ ነገሮችን ይዛችኋቸው ባትመጡ በጣም ይመከራል ማለት ነው። ሽባት መጡ እኔ እመክራችኋለሁ ማለት ነው። ምክንያቱም አንደኛው እቃ ሲጫጫልበት ካርጎ ስታደርጉ እነዛ ብርጭቆዎች ሊሰበሩባችሁ ይችላሉ። ኪሳራ ነው የሚሆኑባችሁ እዛ ለሚዛን ከፍላችሁ። እዚህ ደግሞ ከመጣ በኋላ ከቀረጥ ነፃ ከሆነ እንኳን እዚህ አዲስ አበባ ከገባ በኋላ ወደ ክፍለ ሀገር ከሆነ ወደ ክፍለ ሀገር ጭናችሁ ብዙ ልክ ካርጎ ማድረግ ብቻ አይደለም የዕቃ መዘዙ ማለት ነው። እዛ ካርጎ ስታደርጉ እዚህ እንደገና የትራንስፖርት እዛ የገዛችሁበት ሲሆን ምናልባትም ያንን ብርጭቆ ሁለት እጥፍ ልትገዙበት የምትችሉትን አይነት ገንዘብ ሊበላባችሁ ይችላል ማለት ነው። ስለዚህ ብርጭቆ እንዳትገዙ፣ ይዛችሁ እንዳትመጡ፣ እዚህ ሞልቷል። የፈለጋችሁት አይነት ብርጭቆ መርጣችሁ መግዛት ትችላላችሁ ማለት ነው። እንደው እንኳን ብርጭቆ አይሰበርም እኔ በጨርቅ ታክልልኝ እልከዋለው ብትሉ እንደዛ እንኳን ብትሉ እዚህ ስትመጡ መቼም ብርጭቆ ታውቃላችሁ። ብዙ አይቆይም። ምናልባትም ብትጠቀሙበት አንድ ዓመት ነው ሁለት ዓመት ነው ይሰበራል። በተለይ የውሃ ብርጭቆ፣ የሻይ ብርጭቆ በቃ የሚገዛ ነው በየዓመቱ ወይ ደግሞ በየስድስት ወሩ ምናልባትም በየወሩ፣ ልጅ አለበት ቤት የሚሰበር ነገር ስለሆነ፣ ከዛ ብዙ ዋጋ ከፍላችሁ ያመጣችሁት እቃ ሁለት ዓመት ሳያስጠቅም ሲሰበር ብዙ ደስ አይልም ማለት ነው። ስለዚህ ብርጭቆ ይዛችሁ እንዳትመጡ ማለት ነው። ሁለተኛው ይዛችሁ መምጣት የለለባችሁ፣ ሆነ ይዤ መጥቼ ምን አለ ይዤው ባልመጣ ያልኩት የኒኬል ትሬዎች አሉ ማለት ነው። ትላልቅ ያረቦች ታውቃላችሁ። የኒኬል ትሬዎችን በፍጹም ይዛችሁ እንዳትመጡ። እዚህ ሀገራችን የሚያማምሩ ትሬዎች አሉ። እኔ የኒኬል ትሪ አውቃችሁታ። እሱን ይዤ መጥቼ ምንም እዚህ ስጥ ማስጫ ቡና ጥባችሁ የምታሰጡበት ለሆነ ለሆነ ነገር ላይ ነው ከተማ የሚጠቀሙበት እንጂ ለመመገቢያነት አይደለም። ገጠር ግን አለ አሁንም ይጠቀሙበታል። ግን ቢሆንም አነስ ያለች አለ። እነሱ ፋሽኑን ያውቁታል እና የኒኬል ትሪዎችን ይዛችሁ እንዳትመጡ። ይዞም ለመምጣት ያስቸግራሉ። እኔ ግን እንዴት ብዬሽ እንደመጣሁ አላውቅም። ይዤው መጥቼ ነበረ፣ አልጎዳኝም። አለ ስጣ ሰጣበታለሁ። ነገር ግን ያን ያክል ጠቀሜታው አልታየኝም። እዚሁ መግዛት ችል ነበር። እየኪሎ ለእሱ ከምከፍል ብዙ ብዙ ወጪ አውጥቼበት ስለሆነ ያመጣሁት የኒኬል ትሪ በፍጹም ይዛችሁ እንዳትመጡ ማለት ነው። በሶስተኛ ደረጃ ደግሞ በፍጹም ይዛችሁ መምጣት የለሉባችሁ ነገሮች የፕላስቲክ የምሳ እቃዎች ወይም ደግሞ የፍሪጅ እቃ ማስቀመጫዎች አሉ አይደለም? ወጥ ሲተርፋችሁ የሆነ ነገር ሲተርፋችሁ ፍሪጅ የምታስገቡባቸው የፕላስቲክ እቃዎች አሉ፣ ከትልቅ እስከ ትንሽ አሉ ማለት ነው። እነሱንም ይዛችኋቸው ባትመጡ ያን ያክል ጠቃሚ አይደሉም፣ ሳይሆን እዚህ ሀገራችን ላይ አሉና እነሱንም፣ ኮተት ነው የሚያበዛባቸው የፕላስቲክ የምሳ እቃዎችን በፍጹም ይዛችሁ እንዳትመጡ። ምክንያቱም እዚሁ ሀገራችን ላይ ያሉ እንደገና ደግሞ ለእናንተ ኮተት ያበዙባቸዋል። ከዋጋ ስታነጻጽሩት ደግሞ እዛ የገዛችሁበት ካርጎ ያደረጋችሁበት የትራንስፖርት የከፈላችሁበት ሲታሰብ እነዛን እቃ ምናልባት ሁለት ሶስት እጥፍ ሊገዛላችሁ ስለሚችል ነው ማለት ነው። ሀገራችን ላይ አንዳንድ እቃዎች አሉ ዋጋቸው ምናልባትም እዛ ውድ ገዝታችሁት ነገር ግን ጠቀሜታው እንኳንም ገዛችኋቸው የሚያስብሉ እቃዎች አሉ ማለት ነው። ነገር ግን የፕላስቲክ እቃ ዋጋው እንኳን ተመጣጣኝ ቢሆን አቡ ሀምሳ ሄዳችሁን ብትገዙት የትራንሶ ስታወጡለት አንዳንድ ነገሮች ሲወጣለት አንደኛ ኮተት፣ ሌላ ጠቃሚ እቃ ብትይዙበት ይሻላል እና የፕላስቲክ የምሳ እቃዎችን ለፍሪጅ የሚሆኑ እንዳትገዙ። ከፈለጋችሁ እዚህ ሀገራችሁ ላይ ሞልተዋል ማለት ነው። ሌላኛውና የመጨረሻው በፍጹም ይዛችሁ መምጣት የሌለባችሁ እነዚህ የሸክላ ሰሃኖች፣ የሾርባ ሰሃኖች። ምናልባት ጣቅሙን ከገዛችሁ ለምሳሌ ጣቅም ማለት የሾርባ ያለው የመመገቢያ ሳህን ያለው የሻይ ማፍላያ ጣቅሙን ሙሉውን የምትገዙ ከሆነ እኔ የእህቴ ይዛ መታ በቃ አሁን እየተጠቀመችበት ነው። የሰርቪስ አለው ምናምን ነገር ጠልበው ማለት ነው። ካልሆነ ግን ለይታችሁ ለምሳሌ የሾርባ ሳህን ስድስት ፍሬ መመገቢያ ሰሃን የምታመጡ ከሆነ ባታመጡ ጥሩ ነው። ነገር ግን ጣቅም ሙሉ ላይ አረቦች ረመዳን ላይ ስፍራ ላይ ተዘርግቶ ሁሉም ተመሳሳይ ማንኪያው፣ ተመሳሳይ የሾርባ ሳኑ፣ ተመሳሳይ የሸክላ ሳህኖች አሉ። እነሱም ሚዛን በጣም ነው እንትን የሚሉት ያው ከቀረጥ ነፃ ካጸፋችሁ ሙሉ ከሆነ ሙሉ ከሆነ አምጡት። ነገር ግን ነጥላችሁ የሾርባ ሰሃን ወይ ደግሞ የመገቢያ ሰሃን ብቻ ከሆነ አልመክራችሁም ማለት ነው። እነሱ ሊሰበሩ ስለሚችሉ በጣም ጥንቃቄ ያስፈልጋሉ ማለት ነው። እዚህ በጣም ነው የሚያምረው። በጣም በቃ ከምነግራችሁ በላይ ነው። ግን እድለኞች እና በጣም ጠንቅቃችሁ መረተብ አለባችሁ፣ መንገድ ላይ እንዳይሰበርባችሁ ማለት ነው። እነዚህን የለቀስኩላችሁን ነገሮች ይዛችኋችሁ ባትመጡ በጣም ጥሩ ነው ማለት ነው። ነገር ግን እናንተ ከፈለጋችሁ ይዛችኋቸውን ብትመጡ ያን ያክል የሚጎዱ ነገር አይደሉም። ነገር ግን እኔ ካየሁት ምን አለ ይዣቸው ባልመጣው የምላቸውን እቃዎች ነው የነገርኳችሁ ማለት ነው። ፊት ቪዲዮ ሰርችለታለሁ፣ ነገር ግን ብዙዎቻችሁ ስላላያችሁት ነው ደግሜ የሰራሁት ማለት ነው። ሌላው ደግሞ ከዚህ በፊት የጠየቃችሁኝ ወደ ኢትዮጵያ ስንመጣ እኛ ዩቱበሮች ዩቱብ ለመስራት ያሰባችሁ ዩቱብ እየሰራችሁ ያላችሁ ወደ ኢትዮጵያ ስንመጣ ምን አይነት እቃ ይዘን ብንመጣ ለስራችን ይጠቅመናል ለዩቱባችን ያላችሁት፣ የመጀመሪያው ካሜራ ወይም ደግሞ ቆንጆ ስልክ በቂ ነው። ስለዚህ ስልክ ደግሞ እናንተ እርግጠኛ ዩቱብ መስራት ካሰባችሁ አይፎን ቢሆን አሪፍ ነው ማለት ነው። ምክንያቱም የአይፎን ካሜራ በጣም ቆንጆ ነው። ስለዚህ አይፎን ምርጥ አይፎን ይዛችሁ ብትመጡ አሪፍ ነው ማለት ነው። ወይም ካሜራም ትችላላችሁ። ነገር ግን እኔ ካሜራ አልመክራችሁም። ካሜራ የምመክራችሁ ዩቱብ ሰርታችሁ ዩትዮብ በከፈላችሁ ብር ሲሆን ነው። ገቢ ማግኘት ስትጀምሩ ካሜራ መግዛት ትችላላችሁ። እዚህም ሀገራችሁ ላይ ሆናችሁ ማለት ነው። ነገር ግን ገና ለገና ዩትብ እሰራለሁ ብላችሁ ካሜራው ባትገዙ መክራችኋሉ ብትገዙትም ግን ያን ያክል ከባድ ከሰራችሁበት ሰሩበት አላችሁ፣ ካልሰራችሁበት ደግሞ ልትሸጡ ስለምትችሉ ያን ያክል የሚያከስር እቃ አይደለም ማለት ነው። በሁለተኛ ደረጃ ደግሞ ማይክ ማይክ ይዛችሁ ብትመጡ ጥሩ ነው ማለት ነው። ድምፃችሁን ጥርት አድርጎ እንት ላይ የሚል ማይኮች፣ ብዙ ማይኮች አሉ። እዛ ብትገዙ አሪፍ ነው። በሶስተኛ ደረጃ ላይት ነው ይዞ ለመምጣት ከተመቻችሁ ላይት ይዛችሁ ብትመጡ በጣም አሪፍ ነው ማለት ነው። እዚህ ሶስት ነገሮች ይዛችሁ ከመጣችሁ ቆንጆ ቪዲዮ መስራት ትችላላችሁ። ቆንጆ ስልክ ካላችሁ፣ ቆንጆ ማይክ ካላችሁ፣ ቆንጆ ደግሞ ላይት ካላችሁ አሪፍ ቪዲዮ ሰርታችሁ መፕሮሰስ ስለምትችሉ ማለት ነው። ስለዚህ እነዚህ ነገሮች ይዛችሁ መምጣታችሁን እንዳትረሱ ማለት ነው ሶስቱ አስፈላጊ የትኛው ነው ካላችሁ ደግሞ ስልክ ነው እንደሚታወቀው ቆንጆ ስልክ ቢሆን አሪፍ ነው ማለት ነው ሳምሰንግም ሊሆን ይችላል ግዴታ አይፎን መሆን የለበትም ግን ካሜራው አሪፍ የሆነ ስልክ ይዛችሁ ነው ቶሎ ማለት ነው የዛሬው ቪዲዮ ይህንን ይመስላል ቪዲዮውን ከወደዳችሁት ላይክ ሼር ማድረጋችሁ እንዳትረሱ ሀሳቡ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ? በሌላ ቪዲዮ እናንተን ይጠቅማል ያስተምራል፣ ያሰብኩት ቪዲዮ እስከምንገናኝ በያላችሁበት ሰላማችሁ ይብዛ። ባይ ባይ።